በመጀመሪያ ደረጃ ይሄ አሁን የምንሰበስብበት አደባባይ ብዙ ታሪክ ያለው ነው። እኔ እንግዲህ ከቀዳማዊ ለስላሴ ዘመን ጀምሮ እንደኖረ ሰው በደርግ ዘመን ይሄ የእርግማን መፈክር የሚሰማበት መድረክ ነው እና የሰው ደም እናፈሳለን፣ ይውደም ይውደም የሚባልበት ነው። የእግዚአብሔር ስም እንዳይጠራ የተከለከለበት ዘመን ነበር። ዛሬ ደግሞ እግዚአብሔርን ሁላችንም እንደየእምነታችን እግዚአብሔር ለመጥራት የምንችልበት ሁኔታ በመፈጠሩ እግዚአብሔር እናመሰግናለን። ቢሊ ግርሃም የዚህ የፍራንክሊን ግርሃም አባት እኔ ከልጅነቴ መጽሐፋቸውን ሳነብ ታሪካቸውን ስከታተል እንደነበረ ነበርኩ። እኔ በተለይ ከጻፏቸው መጻሕፍት ውስጥ ዘ ጂሰስ ጄኔሬሽን የሚባል አለ ስለ ወጣቶች እና ሰውዬው የሃይማኖት ሰው ናቸው። የአሜሪካ ፕሬዝዳንት ለመሆን ለምን አይወዳደሩን ሲባሉ የትልቁ አምላክ ወኪል ነኝ ለምን ትንሽ ሆናለሁ እንደ ያሉ ያሉ ሰው ናቸው ልጃቸውም አሁን የአባታቸውን ፈለግ ተከትሏል በእርግጥ ልጃቸው በልማትም በሌላም ይሳትፋሉ አባትየው በቀዳማዊ ኃይለ ስላሴ ዘመን በ1952 ኢትዮጵያ መጥተው ነበር ሰብከዋል እዚህ ያን ጊዜ እሳቸው እንደነገሩኝ የስምንት ዓመት ልጅ ነበሩ ዛሬ አድገው እዚህ ይደርሰዋል እግዚአብሔር እንግዲህ ዘመን የእሱ ነው ጊዜ የእርሱ ነው ዘመናት ይለወጣሉ። ይሄ ጊዜ ከእግዚአብሔር የተሰጠን ስለሆነ እንደ ወንጌላውያን አማኞች እና በብዙ መከራ ውስጥ እንዳለፈ ደግሞ ግለሰብም እንደ የሙሉ ወንጌል ቤተ ክርስቲያንም አባል የኢትዮጵያ ወንጌላውያን ኅብረትም ፕሬዝዳንት እንደመሆኔ ባለፉት ዘመናት የነበረውን አውቃለሁ። ጊዜ የእግዚአብሔር ስለሆነ እግዚአብሔር ይህን ጊዜ ስለሰጠን ከምንም በላይ እግዚአብሔርን አመሰግናለሁ። በተጨማሪም የመንግስትን ሚዲያ ለሁሉም እኩል በሆነ መልክ ሊያስተናግድ የሚችልበት ዘመን ስለመጣም እግዚአብሔር ይመስገን። የሚጠብቁ ጸጥታ አካላትም ለሌሎቹ የሃይማኖት ክፍሎች እንደሚያደርጉ ለእኛም እገዛም እያረጉ ድጋፍ እያረጉ ስለሆነ በዚህ አጋጣሚ ለማመስገን እፈልጋለሁ። ያለ ብሔር፣ ያለ ሃይማኖት አድሎ ሁላችንም በዚች አገር ተከባብረን እና ተዋደን የአንዳችን ክብር ለሌላችን ሆኖ በደስታ የምንኖርበት ምድር እንድትሆን ሁልጊዜ ጸሎቴም ምኞቴም ነው እና ይሄ በመሆኑ እግዚአብሔር እናመሰግናለን። ስማ ያልተወጣንበት ዘመን የለም። እንኳን ዛሬ ኢትዮጵያ ለእናንተ አትገባትም ቦታና ጊዜ ለእናንተ ጊዜ የላትም ወይም እናንተ ለዚህ አገር ይሄ አገር ለናንተ ቦታ የለውም ሲባል እንኳን አገራችንን የምናገለግል ለሕዝባችን የምንችለውን ሁሉ የምናደርግ በኢትዮጵያ ታሪክ ኢትዮጵያ በሰሜን በምስራቅ በተወረረችበት ዘመን ለኢትዮጵያ አንድነትም የተጋደሉ ወንጌላውያን አሉ፣ እኔም አውቃቸውም፣ በመከላከያ ውስጥም አሉ። እኛ እግዚአብሔር በጠራን በየትኛውም ስፍራ ነው የምናገለግለው። እኔ እንደ ሃይማኖት ሰው ለየትኛውም ወገን ሳላወግን፣ ለእግዚአብሔር ቃል እውነት ቆመን ግን ጥላቻን፣ ግፍን፣ በደልን፣ እርስ በርስ የምናናቅ መጠላላትን በጣም ከሚጸየፉ ሰዎች አንዱ ነኝ። በተለይ በሁለንተናዊ አገልግሎት ግን ደግሞ በዚህ ጉዳይ ወንጌላውያን በዚህ ሀገር ላይ ያደረጉት አስተዋጽኦ ሊቆጠር ሊዘከር የሚችል ትልቅ መጽሐፍ ብዙ መጽሐፍ ቮሊዩም የሚወጣው ስለሆነ እሱን እግዚአብሔርም ያውቃል፣ ህዝቡም ያውቃል። ስለዚህ እሱ ያለ ነገር ነው። በዚህ ጉዳይ ግን አሁን ስንገናኝ ስለ አገር ሰላም፣ ስለ እርስ በርስ ፍቅር፣ ህዝባችን እርስ በርሱ እንዲከባበር እንዲቀባበል ከመምከር ወንጌልን ከመስበክ ውጭ ሌላ አጀንዳ ሊኖር አይችልም። ሌላ አጀንዳ ቢኖር ማንቀበል ብዙ ሰዎች እዚህ ውስጥ